ፊልስጤማውያንና እስራኤላውያን ለብዙ ዓመታት በጦርነት ላይ እንደቆዩ ሁላችንም እናውቃለን። ሙስሊሙ ፊልስጤምን ሲያግዝ ሙስሊም ያልሆነው ደግሞ የእስራኤል ደጋፊ ሆኖ እናገኛለን። የእኔ ጥያቄ እስራኤልን የሚደግፉት የተለያየ ሃይማኖት ተከታ የሆኑት የሀገራችንም የዓለማችንም ከእስልምና ውጪ ያሉት ወገኖች እስራኤልን ለምንድነው የሚደግፉት የሚለው ጥያቄ ግን መልስ እስከ ዛሬ አላገኘውበትም። ያለው እውነታ ማንም ሊክዶ የማይችለው አንደኛ እስራኤል ሃይማኖታቸው የሁዳዎች ናቸው፣ ዘይ አር ጂውሽ እነዚህ እስራኤላውያን የሁዳ የሆኑት ሰዎች በፐርሰንት ደረጃ አለም ላይ ያለው እውነታ ማንም ሰው ሰርች አድርጎ ማግኘት የሚችለው ሰባ ሶስት ነጥብ አራት ፐርሰንቱ ያሁዳ እንደሆኑ የታወቀ ነው። ያ ማለት በቁጥር ደረጃ ከ7 ሚሊዮን በላይ ያሁዳዎች እንደሆኑ ግልጽ ነው ማለት ነው። ከዚህ ውስጥ የሙስሊሙ ቁጥር 18% ወደ 1.7 ሚሊዮን አካባቢ ሙስሊም እንደሆነ እንደዛሁም ደግሞ የክርስቲያኑ ፐርሰንት ሲናየው 1.9%፣ በቁጥር ደረጃ 200 ሺህ እንኳን የማይሞላ ነው በእስራኤል ውስጥ ያለው ክርስቲያን በሀገራችን ያለው ክርስቲያኖች በዓለም ላይ ያሉ ክርስቲያኖች እስራኤልን የሚደግፉት ክርስቲናና እነዛ ጂዩሽ ወይም ደግሞ ያሁዳዎች የሆነ ትስስር የሆናቸው ይሁን እንዴ? ለዚህ ጥያቄ ግን መልሶ እስቲ ሁላችንም ያለውን እውነታ እንየው። እንደምታውቀው የአላህ ነቢይ ነቢ ዒሳ ዓለይሂ ሰላም ሊገሉት ያሴሩት፣ በሱ ሰበብ በሱ ምክንያት ሌላን ሰው የገደሉት እሱን ለማግደል የሞከሩት ከእስልምና ውጪ ያሉ ሰዎች እንደሚያስቡት ኢየሱስን የገደሉት ያሁዳዎች ናቸው። በየትኛው ማስፈርት ነው የክርስቲያን ዘመዳሞች የሆኑት? ታዲያ ምንድን ነው ከተባለ፣ ያለ እውነታ ክርስትናና የሁዳ ወይም ደግሞ ክርስቲያን እንደ ጅውሽ ያላቸው ትስስር ስላለ ሳይሆን ምናልባት የያሁዳ ደጋፊ ሆኖ በዚች ዓለም ላይም በሀገራችን ላይም የሚጨፍሩ ወገኖቻችን ምናልባት ያለው እውነታ የጠላቴ ጠላት ወዳጄ ነው የሚለው ንግግርን ማረጋገጥ ነው። ምናልባት እስልምናን ስለምጠሉት ከአንድ አላህ ውጪ ሌላ በእውነት የሚመለክ ጌታ የለም ብሎ ያመኑትን ሰዎች የገደለ ሁሉ ዘመዴ ነው የሚለውን አይነት ንግግር ካልሆነ በቀር ክርስቲያንና የሁዳ በየትኛውም መስፈርት አይገናኝም። አንደኛ ያለው እውነታ ይሄ ነው። ሁለተኛ ማንም ሰው የማይክደው ያለው እውነታ ምንድነው ከተባለ ዛሬ እስራኤላውያን በሀገር ደረጃ ተቆርቁሮ የራሳቸውን ነጻነት ተጎናጽፈናል ብሎ በብሪቴን ዲጋፍ በዓለም ላይ ወካባ እያደረጉት ያሉ ሰዎች አንደኛ በ1917 በብሪቴን ዲጋፍ ባልፎር ዲክላሬሽን በሚባለው መግለጫ ለመጀመሪያ ጊዜ በአልተር ባልፎር በሚባለው ሰውዬ በተፈረመላቸው አግሪመንት ነው እንደ ሀገር ራሳቸው እውቁናን ያገኙት በ1937 ያገኙት ያገኙት በ1947 ደግሞ እንደ ሀገር ታዋቂነን ብሎ የተናገሩት በ1948፣ እስራኤል በካርታ ላይ ማኖር አለበት፣ ፍልስጤም ካርታ ላይ ማጥፋት አለበት ብሎ በደሊን የሰሩ ሰዎች ዛሬ በአለም ላይ ወጥቶ እኛ የበላይነን ሌላ እኛ እች ምድር መቆጣጠር አለብን። ትላንትና የምድሯ አባት የሆኑት ፍልስጤሚያኖች መነሳት አለባቸው ብሎ እየተናገሩት ነው። የኔ ጥያቄ እነሱ ከዛ ጋር ለምን ተቃወሙ አይደለም። ኖርማሊ በዳይ የሆነ ሰበብ ፈልጎ ያንተን ንብረት ወይም ደሞ ያንተን ህግ ሊቀማብ ይሄዳል። ግን የበዳይ አጋዥ የሆኑት በሀገራችን ላይ ያሉትንም ሆነ በአለም ላይ ያሉ ሰዎች ለምንድን ነው እስራኤልን የሚደግፉት? እስራኤል ማለት የሁዳዎች ናቸው፣ የሁዳዎች። የአላህም ጠላት ናቸው። የፈጣሪም ጠላት ናቸው። በትክክለኛ በሃያሉ ጌታም የማያምኑ ሰዎች ናቸው። የሙስሊምም ጠላት ናቸው። የክርስቲያንም ጠላት ናቸው። የአላህ ጠላት የሆኑ ዜጎች፣ የሙስሊሙ ጠላት የሆኑ ዜጎች፣ የክርስቲያኑ ጠላት የሆኑ ዜጎች ሙስሊሚን ብቻ ስላጠቁ የጠላቲ ጠላት ወዳጄ ነው የሚሉን ትላንትና ሲነገር የነበረውን ንግግር ለማረጋጋት የእስራኤል ደጋፊ ሆኖ በሀገራችን የሚጨፍሮ ጀግና ወይም ደግሞ የሃይማኖት አባት ነኝ ብሎ በተለያየ ቦታ እንደሚተናቢ ነገር አድርጎ እስራኤል አይዞሽ፣ ያንቺ አምላክ አይተኛም፣ የእስራኤል ጠባቂ አምላክ አይተኛም እያለ የትንቢት ተናጋሪ አስመስሎ የሚናገረው በሙሉ ከእስራኤል ጋር ትስስር ስላለው ሳይሆን የእስልምና ጥላቻ ወይም የበዳዮች ደጋፊ ስለሆነ ብቻ ነው። እኛ እንደ ሙስሊም አንደኛ። ዲናችን እንወዳለን ወንድሞቻችንም አላህ የበላይነትን እንዲሰጣቸው እንለምንላቸዋለን። ሁለተኛ እነዛ ሰዎች ተበዳዮች ናቸው፣ በዳይን ደግሞ እንቃወማለን። ስለዚህ በዓለም ላይ ያለው የእስራኤል ደጋፊ የሁለት ጸባይ ያለው ሰው ብቻ ነው። አንደኛ የእስልምና ጥላቻ ያለበት አንድ፣ ሁለተኛ የበዳይ ደጋፊ የዛልም ባህሪ ያለው ሰው ብቻ ነው ማለት ነው። ስለዚህ እኛ በአለም ላይ ያለነው ሙስሊም ምናልባት የእስራኤል ደጋፊን በሀገራችን በእኛ ጎረቤት ወይም ደግሞ አብረን የምንኖረው አብሮ አደግ አብረን የምንኖረው የሀገራችን ዜጋ ወይም ደግሞ አለም ላይ ያለውን ሁሉ ሲናይ ምናልባት እነዛ ሰዎች እስራኤል ሃይማኖታቸው አንድ ስለሆነ ወይም ደግሞ በሆነ ነገር ስለሚጣመሩ ብለን አስበን ከነን ተሳስተናል። የነዛ ዝምድና የእስልምና ጥላቻና የበዳዮች ደጋፊ መሆናቸውን ብቻ ነው የሚያመለክተው ነው። ስለዚህ ማንም ሰው ማወቅ ያለበት እውነታ እነዛ እስራኤሎች እነዛን የሚያጠሉት ለእስልምና ደጋፊዎችም የእስልምናን ገዳዮች ወይም ደግሞ የከለመቱ ላኢላህ ኢላላን አማኝ ገዳዮች ስለሆኑ የጠላቴ ጠላት ወዳጄ ነው የሚለው ንግግርና እነዛ ዛሊሞች የአላህም ጠላት፣ የሙስሊሙም ጠላት፣ የክርስቲያን ጠላት። እንደም ክርስቲያኑ እኮ ማድረግ የነበረበት በነሱ አስተሳሰብ ኢየሱስን እነሱ ካገደሉ የደም ካሳ ማጠየቅ ነበረባቸው እንጂ፣ ወይም ደሞ በነቢ ኢሳ ወይም ኢየሱስ ሚትክ የተገደለውን ሰውዬ የደም ካሳ ክፈሉልን ብሎ መናገር ነበረበት እንጂ፣ ወይም ያለው እውነታ ነቢ ኢሳን ወይም ኢየሱስ ክርስቶስን ለማግደል ስለሞከሩ ወንጀለኞች ተብሎ ለህግ ማቅረብ ነበረባቸው እንጂ፣ የነሱ ደጋፊ ሆነን አለም ላይ ወጥተን ማጨሁ አያስፈልግምና። ስለዚህ የናንተ ጭፈራ